ይአን ይሁን በቃ ተውት ማለት እ እር አጠገባሁን የመጣሁት እርሶ የመጣሁት ስሜ ደራሽ ለወገን ይባላል። አንዳንድ የተቸገሩ እናቶችን ነው የሚረዳውና ትንሽ ቁጭ ብዬ እርሶ ጋ ላውራ ከንኮራውን ለመግዛት ፈልገ ሳይሆን ምናልባት እርሶን ለማብረታት ብዬ አንዳንድ የተቸገሩ እናቶችን ከተማ ላይ ነው የረዳሁት ያለውትና እርሶን ደግሞ ምናልባት ምን ተቸግረው ነው እዚህ ችጋ ቁጭ ያለሁት ብዬ አንዳንድ ነገር እርሶን ባግዝ ብረዳ ምናልባት እርሶን ለመጠየቅ እዚህ። እሺ፣ እኔ አንዳንድ የተቸገሩ እናቶችን ጎዳና ላይ የዞር ኩኔ ሳይሆን ውጭ ሀገር ያሉ እህቶች ወንድሞች አሉ። እኔ ሀደራ ይልካሉ አድርስ ብሎ ደግሞ እኔ የተቸገረ ሰዎችን የፈለግኩን አደራ አደርሳለሁ። ምናልባት ልጆች ያሉ የት ነው የሚኖሩ? የት ነው የሚኖሩ? አንዲት ልጅ መነጋገር ጥሩ ነው። አንዲት ልጅ አለች በጣም ታማ ዲስክ ነው ተብሎ፣ በፊት ትረዳኛለች ምትሬ ነበር አሁን

እና እሺ እኔ ግን በሃይማኖት የሚመጣ ከሆነ እና ሃይማኖት ሃይማኖት እኮ ሃይማኖት ጋር መልካም ስራ ያገናኝ ያገናኝ ሃይማኖት ጋር መልካም ስራ ያገናኝ ሁሉ ሰው የእግዚአብሔር ልጅ አይደል? እና ሃይማኖትን አንጠይቅም፣ ስለ ሃይማኖት አናውራም። እኔ አሁን ድንገር ብያ መንገድ የጥፋተኛ ነው፣ ትክክል ነው ማለት ነው። እርሶ ደግሞ ናት እና ደግሞ ልጆች አይደለኝ በእናትነት ረዳውት። ሃይማኖት የሚነካ አይደለም። እንደዚህ አይነት ነገር አናነሳም ሲጀመር ምንም ችግር የለም። እና ስንት ብር ነው አሁን ተዚች የሚያገኝ ነው የሚያመጣልኝ በራሱ ያመጣልኝ እና እኔ እንዲያውም አንተ ጋር ልግዛ፣ ልጄ ቁጭ ብዬ ጭንቅላት ይኸውላት። እድርም አለ ምንም አለ የጋሪ ንትናይ አሁን ቢያንስ ቢያንስ በሰው አቆራረጥ መቶ አይቶኛል ስልሳ ብር አምስትም አስር ብር ካገኘ ይበቃል ብሎ ነው ያው ቁጭ ከማለት። ያው ከዚች ሌላ ስራ የለም። በሁሌም አቶ ብር ነው የሚቸረችልህ። እኔ አሁን እንደነገርኩት ግራሽ ለወገኔ አንዳንድ የተቸገሩ እናቶች ነው የሚረዳው፣ እኔ ሳይሆን አንድ ይት አደራ ሊካለች እንደዚህ መንገድ ዳር ላይ ምናልባት የደከሙ እናቶችን ገንዘብ አድርስ ብላ ትንሽ ገንዘብ ለና ሊካለች። እሷን ገንዘብ ለእርሳው ለመስጠት ነው ቁጭ ያልኩት። ለእርሳው ሰጥቼ እሷ ጋር ይሄዳል። አዎ፣ አይ፣ ይሁን ነው ለእርሳው ያለውን ያስኩትን ልስጥ እና ይኸው ይሄ ገንዘብ

አሜን። እኔ እናት አሜን። በዚህች ያው ለእርሶ ቀለብ ይጠቀሙ። አንዳንድ ሰዎች ደግሞ ሲረዱ መጥቻ እንደገና አግዛለሁ። በርቱ። እሺ። ብርቱ እናት ነው።